ኢትዮ ፎረም ከነሐሴ 20 ጀምሮ ሲተላለፍ ከኢዜማ ሊቀመንበር የሸዋሳ ሰፋ ጋር ያደረገውን ቆይታ ወደ ተመልካቾቹ ያደርሳል። ከኢህአዲግ ሊቀመንበር ጋር የቀረበ ወዳጅነት አላችሁ። በአንዳንድ ሁኔታዎች ከማንም በተሻለ ጥሩ መረጃ የምናገኝበት አጋጣሚ ነው ያለው። አሁን ምን ያክል ኢዜማ ከግንቦት ሰባት ተጽዕኖ ነጻ ነው የሚጠየቀው። ለምሳሌ ሲዳማ፣ የሲዳማ ክልልን የመሆን ጥያቄ አጣጥላችሁታል። ሰዎች ናቸው ያነሱት ወይስ የኢህአዴግ መዋቅር ነው? ህገ መንግስቱን ሊተገበር የማይገባው ሰነድ እንደሆነ ትናንት ታነሳላችሁ፣ ምክንያታችሁ ምንድነው? ኢትዮጵያዊ ነኝ የሚለው ወይም በእነሱ አጠራር አማራ የሚሉት ለማጥቃት ያስገቡት አንቀጽ በየትኛው አንቀጽ 39 ለምሳሌ 39 ላይ አማራን የሚመለከት ወደብን በተመለከተ አሁን የምትከተሉት ፖሊሲ አለ ማለት የቅንጅት ፋሚሊዎች ናችሁ? እናደርገዋለን አድርገነዋለን።